ሰላም ጠና ይስጥልን። የተወደዳችሁ የቃሉ ቤተሰቦች፣ የጀመርነውን የአስቴርን መጽሐፍ ዳሰሳ ዛሬ የምንቀጥላለን። ምዕራፍ አራት ላይ ያየነው ባለፈው ጊዜ መርዶኪዮስ ለአስቴር አንድ ያላት ነገር አንስተን ነው ደግሞስ ወደ መንግስት እየመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል ብሎ የእግዚአብሔርን ጥሪ አስቴር እንድታስብ እንድታስተውል መርዶኪዮስ ሲያደፋፍራት ወይ ሲናገራት በነበረው ቃል ላይ ተመስርተን የእግዚአብሔር ጥሪ በሚል ርዕስ መለኮታዊ ጥሪ የሚለውን ነገር አንስተን ተነጋግረናል። ዛሬ ደግሞ አለመታወክ የሚል ርዕስ ነው የያዝነው። አለመታወክ አለመናወጥ በሚል ርዕስ ከምዕራፍ አምስት ላይ አንዳንድ ሀሳቦችን እያወጣን እንነጋገራለን። አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። ምዕራፍ አምስት አለመታወክ ይላል ወይም ደግሞ አለመናወጥ። የምናየው ዋናው ርዕስ እሱ ነው። መርዶኪዮስ ለሃማ ያሳየው ነገር ነው። አለመታወክ ወይም አለመናወጥ የሚለውን ነገር ስታስቡ፣ ምዕራፍ አምስትን ስታነቡ የምትመለከቱት ያንን ነው። አለመታወክና አለመናወጥ በእንደዚህ አይነት አስፈሪ ጊዜ ህዝብ ሁሉ በሚጮህበት በሚጾም በሚጸልይበት ጊዜ ደንግጦ ነገ እሞታለው፣ ነገ ከነ ልጆቼ አልቃለሁ ብሎ ህዝብ ፈርቶ፣ በዓለም ዙሪያ ያሉ አርጤክስስ በሚገዛው ግዛት ውስጥ ያሉ አይሁዶች ሁሉ ታውከው፣ ተረብሸው፣ ነጋቸው ጨልሞ በጣም የሚያስፈራ ነገር ውስጥ ሆነው፣ መርዶኪዮስ ግን ሳይታወቅ ሳይናወጥ ልቡ ትረምብል ሳያደርግ እንደ ጸና ቆሞ ታዩታላችሁ። ከዛ ሀሳብ ከመሄዳችን በፊት ምራፉ ሲጀምር በጣም በሚገርም ሁኔታ ነው የሚጀምረው። ምራፍ አራት ላይ ሲጾሙ ሲጸልዩ እንደነበረ ይናገራል። ምራፍ አራት ሲያልቅ፣ በመርዶኪዮስ ማሳሰቢያ ውስጧ አስቴር አንድ ነገር ይሞላል። በእምነት የሆነ ድፍረት ይሞላል። በእግዚአብሔር ላይ መታመንን ታሳይና ያለ ሕግ ቢሆንም እገባለሁ፣ በጠፋም እጠፋለሁ። በሱሳ ያላችሁ እናንተ መርዶኪዮስ አስተባብራቸውና ለሶስት ቀን ለጾም ጸሎት ራሳቸውን አሳልፈው እንዲሰጡ ንገራችሁ ብላ ህዝቡ ሁሉ በጾም በጸሎት ራሷን ጨምሮ ከደንገ ጦሮች ጋር ለሶስት ቀን ያህል ጾም ጸሎት እስከቆዩ በኋላ ያ ቀን ሲያልቅ ሶስት ቀኑ ሲያልቅ አስቴር ብቅ ትላለች። አሁን ድፍረት አላት። አሁን ብርታት አላት እና የመጣችበት የተገለጠችበት መገላለጥ በጣም የሚያስደሰትና በጣም ደስ የሚል ድፍረት የሞላበት ንጹህ ድፍረት ማለት ነው። ንቀት ያለበት ድፍረት ሳይሆን ግን ከመንፈስ የሆነ ከእግዚአብሔር የሆነ በእግዚአብሔር መታመን ላይ ሆኖ ከዛም የመነጨ ድፍረትን ይዛ ብቅ ትላለች። ምዕራፍ አምስት ሲጀምር በሶስተኛውም ቀን ጾም ጸሎት ካለቀ በኋላ ለማለት ነው። አስቴር ልብሰ መንግስቷን ለብሳ በንጉሱ ቤት ትይዩ በንጉሱ ቤት በውስጠኛው ወለል ቆመች። ንጉሱም በቤቱ መግቢያ ዩ በቤተ መንግስት ውስጥ በንጉሱ ዙፋን ላይ ተቀምጦ ነበረ። ንጉሱም ንግስቲቱን አስቴርን በወለሉ ላይ ቆማ ባየ ጊዜ በአይኑ ሞገስን አገኘች። ንጉሱም በእጁ የነበረውን የወርቁን ዘንግ ለአስቴር እዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካችው ይላል። እዚህ ጋር በጣም ብዙ ነገር ነው የምትመለከቱት። የመጀመሪያው ማቅ ለብሳ የሐዘን ልብስ ለብሳ የነበረችው አስቴር ብድግ ብላ ጾም ጸሎቷን ስትጨርስ የለበሰችው የልብስ ምን የልብሰ መንግሥቷን ነበር። የሮያል ክሎዚንግ እሱን ነበር የለበሰችው። እሱን ለብሳን የተገለጠችው ምን እያለችን ነው? አስቴር ልብሰ መንግሥቷን የለበሰችው በስልጣን መገለጧን። አሁን በስልጣን ነው የምትገለጠው። ንግስቲቱ አስቴር ናት። አሁን ያቺ የምታለቅ ሰው ሳትሆን፣ በጾም በጸሎት ውስጥ ካገኘችው እምነትና ደፍረት በእግዚአብሔር ላይ መታመን በውስጧ ስለመት አሁን የምትገለጠው በንግስና ነው። አሁን የምትገለጠው በኦቶሪቲ ነው። አሁን የምትገለጠው ንግስት አስቴር ሆና ነው። ያ ነው የመጀመሪያው ነገር። በሁለተኛ ደረጃ የምታዩት ደግሞ ንጉሱን ፊት ለፊት አየች ይላል። እሱ በዙፋኑ ላይ ተቀምጧል። ባያት ጊዜ በፊቱ ምን አገኘች? ሞገስን አገኘች ይላል። አሁን ያ ደግሞ ከፕሮቶኮል በላይ ማንም ሳይጠራ ወደ ንጉሱ መግባት አይችልም የሚለውን ያንን ፕሮቶኮል መገልበጥ የሚችል የእግዚአብሔር ሞገስ ማለት ነው፣ በእሷ ላይ መጣ። በአይኑ ፊት ሞገስን አገኘች። ፕሮቶኮል ተሻረ። ያ አስፈሪ የነበረው ማንም ሳይጠራው ንጉሱ ወደ ንጉስ እንዳይገባ የሚለው ነገር ሲሻር ትመለከቱታላችሁ ንጉሱ ከዛ ሞገስ መለኮታዊ ሞገስ እየተነሳ ዘንጉን ዘረጋ ይላል። ቀርባም ነካችሁ ብሎ ይናገራል። አድሬስም ያደረጋት መጽሐፍ ቅዱስ በሶስተኛ ደረጃ በንግሥናዋ ነው። ንግሥቲቱም አስቴር ብሎ ነው የሚናገረው። ምዕራፍ አራት ላይ ስታዩ ግን አስቴር ብሎ ነው የሚናገረው ምዕራፍ አምስት ላይ ስትመጡ መጀመሪያ ላይ ንግሥቲቱ አስቴር ብሎ ሲጠራት ትመለከታላችሁ። ለዚህ ነው ጾም ጸሎት በጣም ወሳኝ ነገር ነው። አሁን እግዚአብሔር በአንድ ደረጃ ላይ ያስቀመጣችሁ ሰዎች የህዝብን ታሪክ ልትቀይሩ፣ ህዝብን ልታስመልጡ፣ ልትታደጉ፣ የማዳን ስራ ልትሰሩ አንድ በእናንተ እግዚአብሔር ትልቅ ታሪክን ሊሰራባችሁ ከፍታ ላይ ያወጣችሁ ሰዎች እዚህ ጋር ልክ እንደተጻፈው እነዚህን ቀኖች እነዚህን ክፉ አሁን እያያችሁት እየተጋፈጣችሁት ፊትለፊታችሁ ያለው እግዚአብሔር ቻሌንጅ እያደረጋችሁ አሁን የምትሰሩት ስራ አሁን የምትገለጡበት ቀን ነው ያላችሁ ሰዎች እዛ ጫፍ ላይ ደርሳችሁ ብድግ ብላችሁ ከመሬት ተነስታችሁ ልትሰሩት አትችሉም አዎ ጫፍ ላይ ደርሳችኋል እሱ ግን በቂ አይደለም ምሪት ያስፈልጋችኋል ድምፅ መስማት አለባችሁ። ሞገስ መቀበል አለባችሁ። ጥበብን መቀበል አለባችሁ። በስልጣን የምትገለጡበትን ጸጋ መቀበል አለባችሁ። ልብሰ መንግስታችሁ መልበስ አለባችሁ። ሞገስን መቀበል አለባችሁ። በትክክለኛው ስማችሁ አድሬስ መደረግ አለባችሁ። ለዛ ነገር መድረሻ የሚሆናችሁ ጾም ጸሎት ነው። በእግዚአብሔር ፊት መጾም መጸለይ ግድ ነው። ብድግ ብለን አሁን ስልጣን ስላለን ማድረግ ስለምንችል ተቀባይነት ስላለን ብድግ ብለን ብና የምናደረገው የእግዚአብሔር እጅ ሳይኖርበት አደጋ ውስጥ ነው የምንገባው፣ አደጋ፣ እንሰበራለን፣ አይሳካም፣ አይሆንም። ምሪት ያስፈልጋል። አስቴር ንግስት ብትሆንም ማንም ሰው ሳይጠራ ወደ ንጉሱ የገባ ይገደላል። አሁን አስቴር ያንን ፕሮቶኮል መገልበጥ የቻለችው ድፍረትም አግኝታ ሪስክ ወይም ደግሞ እምነት የሞላበትን እርምጃ መውሰድ የቻለችው በጾም በጸሎት፣ በእግዚአብሔር ፊት መቆየቷ ነው። ወገኖቼ ወይ እናንተም እንደዛ ነው ማድረግ ያለባችሁ። ያንን ስታደርጉ ነው በስልጣን መገለጥ የምትችሉት። ያንን ስታደርጉ ነው በሞገስ የምትወጡት። ያንን ስታደርጉ ነው በትክክለኛው ስማችሁ እግዚአብሔር በእናንተ ጀርባ ላይ ባስቀመጠው ታይትል መጠራት የምትጀምሩት። ተግባብተናል። ስለዚህ ልናረገው የሚገባን ነገር ምንድን ነው? ጾም ጸሎት ነው። አስቴር በዛ ነው የተገለጠችው። የመጀመሪያውን ነገር የምታዩት እዛ ጋ ነው። ሁለተኛ ደረጃ ምዕራፍ አምስት ከቁጥር ሶስት እስከ ስምንት ያለውን ክፍል ስትመለከቱ ደግሞ ንግስቲቱ ሞገስ እንዳገኝ ምንድን ነው የምትፈልጊ ብሉ ከጠየቃት በኋላ ይገርማቸዋል። አስቴር አንድ ነገር ትለምነዋለች። ወደ ግብዣ ይና ነው የምትለው። ጊዜ ለመቆጠብ ሁሉንም ባላነበው ንጉሱም ንግስቲቱ አስቴር ሆይ የምትለምኝ ምንድን ነው? የምትሽውስ ምንድን ነው? እስከ መንግስቴ እኩሌታ እንኳን ቢሆን ይሰጥሻል አላት ብሎ ይናገራል። አስቴር የመለሰችውን ስትመለከቱ ንጉሡ መልካም ሆኖ ቢታይ መልካም ሆኖ ቢታይ ንጉሡ ወዳዘጋጀውለት ግብዣ ከሃማ ጋር ዛሬ ይምጣ፣ አለችው። ንጉሡም አስቴር እንዳለች ይደረግ ዘንድ ሃማን አስቸኩሉት፣ አለ። ንጉሡና ሃማ አስቴር ወዳዘጋጀችላቸው ግብዣ መጡ። ንጉሡም በወይነ ጠጅ ግብዣ ላይ ሳለ አስቴርን የምትሹ ምንድን ነው? ይሰጥሻል። ልመናሽ ምንድን ነው? እስከ መንግሥቴ እኩሌታ እንኳን ቢሆን ይደረግልሻል አላት። አስቴርም መለሳ፣ ልመናዬና የምሻው ነገር ይህ ነው። በንጉሡ ዘንድ ሞገስ አግኝቼ እንደሆነ ልመናዬም ይፈጽም ዘንድና የምሻው ያው የምሻውን ያደርግ ዘንድ ንጉሱ ደስ ቢያሰኘው ንጉሱና ሃማ ወዳዘጋጀውላቸው ግብዣ ይምጡ፣ እንደ ንጉሱም ነገር አደርጋለሁ አለች። ይችላል። ምን አይነት ነገር ነው ይሄ ሁሉ ግርግር አስቴር? ይሄ ሁሉ ነገር፣ ይሄ ሁሉ ትርምስ መውጣት። ልመናሽ ምንድነው? ተበላ አጥብቁ። ምንድነው? ልመናሽ ምንድነው? ምትሽ ምን ላደርግልሽ ብሎ ሲለምናት ደጋግሞ እንደዛ ሲጠይቃ ደጋግማ የመለሰችው ወደ ግብዣ ይና ነው። እንዴ ሰው እኮ ንጉሥ፣ የሚያህል ነገር ምን ላድርግልሽ፣ ምን ልስጥ፣ ምን ላድርግል እን እስከ መንግሥቴ እኩሌታ። ይሄ አባባል ሊትራሊ መንግስቱን ከፍሎ ይሰጣታል ማለት ሳይሆን፣ ወሰን የሌለው ነገር የፈለግሽውን ጠይቅ እንደ ማለት ነው። የፈለግሽውን ጠይቅኝ፣ እኔ በእኔ ፓወር፣ በእኔ ችሎታ የምትከለከዩ ነገር የለም እኔ ማረግ እስከቻልኩ ድረስ አደረግልሻለሁ። ልክ የለሽ የሆነ በቃ የሚገርም አይነት ነ የፈለግሽሆን አደርግልሻለሁ አባባል እንደዛ። ሰው እየተባለ ወደ ግብዣ ይና እንዴት ይላል? እዛው ጋር ህዝቤን ስጠኝ፣ ሀማኮ ሊጨፈጨፈን ነው ሊጨርሰን ነው ምናምን ምናምን ብላ መናገር ትችላለች። ኦር የሃማን ነገር ማስቀረት የምትችልበትን ሌላ ነገር መጠየቅ ስትችል ንጉሡ ግራ እስኪገባው ድረስ ወደ ግብዣ ይና የሚለው ነገር እንዴት ነው የሚያስኬደው? በጣም ግራ ገብቶታል። የሚገርማችሁ ነገር ያሰበችው ነገር አለ። ስ ስና ራት ሞመንት ይሄ አይደለም ሞመንቱ። ነገኑ እንደዚህ አይነት ባንክት ሲዘጋጁ ሲሪስ ባንክቶች ናቸው ማለት አንድ ቀን፣ ሁለት ቀን፣ ሶስት ቀን፣ አንድ ቀን ብቻ የሚያበቅ አይደለም። ሁለት ሶስት ቀን፣ አራት ቀን እስከ አምስት ቀን ምናምን እስከ ሰባት ቀን፣ እሱ ለስድስት ወር አድርጓል ንጉሶ አይደል፣ ታስታውሳላችሁ ተከታታይነት ያላቸው ናቸው። ዋናው ግብዣ ኔክስት ዴይ የሚደረግ ነው። አሁን ለጥሪ ለዋናው ግብዣ ጥሪ እንዲሆን ወደዚኛው ባንኮት ኑ ተብለው ነው ሃማና ንጉሡ የመጡት እዛ ጋ ነው። ደጋግሞ ምንድን ነው ምን ላርግልሽ ብሎ የሚጠይቃት። ዋናው ግብዣ ግን ኔክስት ዴይ ነው። የሚገርማችሁ ነገር በጣም ነው የገረመኝ ትዕግሥቷ። እንዲህ ስንለመን እኛ ብንሆን አያስችለንም። በእምባ ዘርግፈ ነው ንጉሡን ግራ ጋብተ ነው። ያልታሰበበት ነገር ተናግረን ድብልቅልቅ የወጣ ነገር ጭቅጭቅ ተፈጥሮ ሲኒ ተሰብሮ ጀበና ተሰብሮ ይሆናል የምንለያዩ። በትዕግስት ነው ነገሮች ማስኬዳል። መቸኮል የለብንም በሮች ስለተከፈቱ። ው ነህምያ ምን አለ? ወደ አራት ወር ሙሉ ጸለየና ነህምያ ምዕራፍ አንድ ላይ ስትመለከቱ በእግዚአብሔር ፊት አንድ ነገር ይላል በዚህ ሰው በንጉሱ በአርጤክሰስ ማለት በዚኛው አርጤክሰስ ልጅ ልጅ ነው ያ የነህምያ አርጤክሰስ። በሱ ፊት ሞገስን ስጠኝ ብሎ ይለምናል። ከዛ ሁለተኛው ምዕራፍ ላይ ነህሚያ መጥቶ አይቶት ንጉሱ ምነክቶሃል? አዝናሃል? ሲለው በጣም ስለሚወደው ምንም አላለውም። ይዥሉ ይገደላሉ። በንጉሱ ፊት እንደዛ ተክዘው አዝነው ቆዝመው ምናም አይቻልም። የሞት ፍርድ ነው። ነህምያን ግን ስለሚወደው ምን ሆነሃል አለው። የአባቶቼ ከተማ እንደዚህ ፈርሳ ምናምን አለው። ምን ልርዳሃ ብሎ ሲጠይቀው ጸለየ ይላል። ነህምያ ምን ልርዳ ምና፣ በቃ ንጉሥ ምናምን አላለም። ምን ልርዳ ሲባል ጸለየ ነው የሚለው። ጊዜ ወሰደ በእግዚአብሔር ፊት። ወገኖቼ ወይ እዚህም ጋ ምን ላድርግልሽ ሲላት ወዲያውኑ አደለም፣ ማስቴር ችልኩል ብላ እንዲና እንዲህ ነው በቃ ይሄ አማ የምትለው ጭራቅ ምናምን አላለችም። ማሰብ፣ ጥንቃቄ፣ በትክክል ነገሮችን ማስኬድ ስላለብን ሪሊ ማስተዋላ መቸኮል የለብንም ግድ የለም። አሁን በሮች እኮ ተከፍተዋል። አሁን ሞገስ አግኝተን ተቀባይነት አግኝተናል። አሁን በቅባት፣ አሁን በንግስና፣ አሁን በሞገስ ተገልጠናል። አሁን በስልጣን ተገልጠናል። አሁን በሩ ከፕሮቶኮል በላይ ያ የሚያስፈራውን ነገር ጨለማ፣ አሁን ከባዱን ነገር አልፈናል። አሁን በንጉሥ ፊት በዋናው ፊት ቆመን ነገርም መገልበጥ የምንችልበት መነጋገር የምንችልበት መወያየት የምንችልበት ነገሮችን በተለየ አቅጣጫ ማስኬድ የምንችልበት ቦታ ውስጥ ስለሆነ መጣደፍና መቸኮል የለብንም። አስቴር ረጋ ብላ ነገኑ አለችው ወደ ግብዣዬ ነገ እንድትመጡ ከሃማ ጋር እንዲሁ መልካም ሆኖ ቢታየ፣ እንደው ብትወድ፣ እንደው ምናምን ብላ ነው በትህትና ዝቅ ብላ ነው የጠየቀችው። የሚገርማችሁ አንቸኩል ማለት ነው። ይሄ ምንድን ነው? እንዳንቸኩል ነው የሚያስተምረን። አገኘው ብለን አጥንት እንዳንውጥ ማለት ነው። ቀስ ብለን አስተው ብለን እንድናደርግ ያስተምረናል። የሚገርማችሁ ነገር ሃማ ይላል እዚህ ጋር ነው ዋናው ነገር፣ በጣም ተደሰተ በንጉሥ ፊት ሚስቴ ንጉሥ ሚስት ከባሏ ጋር አብሮ እንዲቀመጥ ከእኔ በቀር ማንን ጋበዘች? በጣም የከበርኩ በጣም ታላቅ የተወደድኩ ነኝ ለካ በቃ። ደስ አለው። የተለየ ዓለም ውስጥ በቃ የተራራው ጫፍ ላይ የወጣ መሰለው። በጣም ደስ አለው። ደስ ብሎት ወጣ ይላል። ባዲጋርዶቹ ተሰብስበው ይዘውት ወደ ቤት ሊሄዱ ነው። ወጣ ይላል በበር ሲወጣ ቁጥር ዘጠኝ ላይ በዚያም ቀን አስቴር ምዕራፍ አምስት ቁጥር ዘጠኝ ማለት ነው። ሃማ ደስ ብሎት በልቡ ተደስቶ ወጣ ይላል። የመጀመሪያው ቀን ግብዣ በልመና የታጀበ ኑልኝ ወደ ግብዣ የሚል ከሃማ ጋር እንዴት የከበረ ሰው በቀላቅ ያለ ሰው የተለየ ሰው እንደሆነ ተሰማው። ሃማና ወጣ ይላል። ተደስቶ ከቤተ መንግስት በባዲ ካርዶቹ ተከቦ ወጣ። ሲወጣ እንደ ልማዳቸው በር ላይ ያሉ የንጉሱ አገልጋዮች ለጥ ብሎ ለሃማ ሰገዱለት። ሐማ መጣ ተብሎ ተሰገደለት። እዛ ያለው አንትራዥ እዛ ያለው ባዲጋርድ እዛ ያለው የንጉሶቹ ዘበኞች አገልጋዮች ሁሉ ድብን ብሎ በቃ ለሐማ ሰገዱለት። ወጣ ብሎ ሲሄድ አመድ ላይ ተቀምጦ አመድ ነስንሶ የተቀመጠ ያ መርዶኪዮስ የሚባለውን ሰው ያየዋል። መጽሐፍ ቅዱስ ሲናገር ነገር ግን ይላል መርዶኪዮስ በንጉስ በር ያለመነሳትና ያለመናወጥ ተቀምጦ ባየ ጊዜ ሐማ በመርዶኪዮስ ላይ እጅግ ተቆጣ ይላል። ያለመነሳት አልተነሳም ከነበረበት፣ መርዶ እዛው እንደተቀመጠ ነው። ሐማ ሲወጣ ህዝቡ ሁሉ ብድግ ላጥ ያጥ ብሎ ሲሰግድ በምልክት ነው፣ ሊያውም በተራላቸው መሬቱን ግ ያርጉታው ወታደሮቹ እኩል። ያን ጊዜ ህዝቡ ሁሉ ድፍት ይላል። ሐማ ይሰግዳል። መርዶኪዮስ ግን ተቀምጧል ይላል። መቀመጡ ብቻ አይደለም፣ አለመነሳቱ ብቻ አይደለም ያለምናወጥ ነው የተቀመጠው ይላል። የእንግሊዝኛው ትረምብል አላረግም ይላል። አልተንቀጠቀጠም፣ አልፈራውም፣ አልደነገጠም፣ አልተናወጠም። ሲያየው ምን ከባድ አዋጅ አወጀ። ሰው ነው ህዝብ ሊጨርስ ነው። ሀማ እንደውም በፊት ከነበረው መፈራቱ አሁን በጣም የሚያስፈራው ሆኗል። ከእሱ የተነሳ ንጉሥን ቀና ብሎ እንኳ ማየት ያስፈራል። ሀማ አላጠገቡ የሚያስደነግጥ የሚያስፈራ ሰው ነው። ከክብር ላይ ክብር ተጨምሮለት ትልቅ አዋጅ አውጆ የንጉሡ ጠላት ተብሎ የፈረጅባቸውን ሰዎች ለማስፈጀት በጀት የተሰጠው የንጉሥ ቀለበት የተሰጠው በጣም ከባድ ስልጣን ያለው በጣም የተፈራ ሰው ነው። ያስፈራል። በአንዲት ቃል ሰዎችን ወስዶ ማንጠልጠል ይችላል። መርዶኪዮስ ግን ይላል አልናወጥም ትራምብል፣ አላረገም ይላል። አልተብረክረክም። አልፈራውም። አልተነሳለትም። ብድግ አላለም። ምንም አላለም። እዛው እንደተቀመጠ አየው። የሚገርም ነው። አልተናወጠም። የሞት አዋጅ ታውጆ ነገ ተነጎዲያ ሕዝብ ሊጨፈጨፍ ሆኖ ሀማ የሚባለው ሰውዬ በክብር ላይ ክብር ተጨምሮለት የእነሱን ህይወት በእጁ ሃማ የያዘ እስኪመስል ድረስ እንደዚህ አይነት ሰው ፊት ሆኖ እንዴ ነው አይደነግጠው? ያቺ ጾም ጸሎት ያመጣችው ድፍረት ያመጣችው እምነት ቀላል አደለችም። በልቡ ያለው እምነት በልቡ ያለው እምነት በጣም ትልቅ ነው። አልተናወጠም። አልፈራም። በክብር ላይ ክብር ተጨምሮለት ሃማ የሚያስፈራ ሰው ቢሆን መርዶኪዮስ ንቅ ንቅ አላለም። ንቅ ንቅ አለ የዓለምን ናውጥ ተቀምጠዋለን ባየው ጊዜ እጅግ ተቆጣ ይላል። ቁጣው በጣም ኃይለኛ ከመሆኑ የተነሳ ታግሰው ወደ ቤቱ ሄደ ይላል። የሚገርማችሁ ነገር ሃማ ወደ ቤት ሄዱ፣ ሚስቱንና ዘመዶቹን ጠራ፣ አሰበሰበ እነሱ ዛራ ተጠሩ ይላል። ሃማም ምን አለ የሀብቱንና የሀብቱን ክብር የልጆቹን ብዛት ንጉሱ ያከበረበትን ክብር ሁሉ በንጉሱ ማዛውንትና ባሪያዎች ላይ ከፍ ከፍ እንዳደረገው አጫወታቸው። ሃማም ንግሥቲቱ አስቴር ወዳዘጋጀላቸው ግብዣ ከእኔ በቀር ከንጉሱ ጋር ማንም አልጠራችም፣ ደግሞ ነገ ከንጉስ ጋር ወደ እርሷ ተጠርቻለሁ አለ እና ነገር ግን አይሁዳዊ መርዶኪዮስ በንጉስ በር ተቀምጦ ካየው ይህ ሁሉ ለእኔ ምንም አይጠቅምም አለ። በጣም ከብር ያለው ልጆቼን እዩ፣ ሀብቴን እዩ፣ ምንም የቀረብኝ ነገር መዓት ነገር ተሰጥቶኛል። ወደ ንጉስ ግብዣ ከኔ በቀር አልተጠራም። በጣም ትልቅ ሀብታም፣ ብዙ ልጆች አሉኝ፣ ንጉሥ ያከበረው፣ ሚስቱ ያከበረችኝ፣ በጣም የተፈራው በመንግስቱ ታላቅ ሰው ነኝ። ምንም የቀረብኝ ነገር የለም። ይህ ሁሉ አለኛል፣ ግን ይህንን ሁሉም የሚያበላሽብኝ የመርዶኪዮስ የተባለ ሰውዬ ነው። እሱ እስካለ ድረስ ልጆቼ እንኳን አያስደሰቱኝ። እሱ በህይወት እስካለ በሚስት አልደሰትም። እሱ በህይወት እያለ ይሄ ሀብት ይሄ ባለጠግነት ይሄ ንጉሥ ክብር ከንቱ ነው ለእኔ ያለ። መርዶኪዎስ ግን አልተናወጠም። የተናወጠው ማን ነው? ሀማ። የተረባበሸው ማን ነው? ሀማ። የደነጋገጠው ማን ነው? ሀማ። ምንም እንኳን አመድ ላይ ብትቀመጥ፣ ምንም እንኳን በአንተ ላይ የሞት ፍርድ ቢታወጅ፣ ምንም እንኳን በእናንተ ላይ የሚወራው ወሬ አደገኛ ቢሆንም ምንም እንኳ ነጋችሁ የተረጋገጠ ባይሆንም ወገኖቼ ወይ የእግዚአብሔር ወገኖች ሆናችሁ በእግዚአብሔር ታመናችሁ፣ በእግዚአብሔር ላይ ተደግፋችሁ እንደ ሃማ አይነቱ ሰውና ጉዳይ ሊያስፈራችሁ አይችልም። ምክንያቱም የሚያድናችሁ እግዚአብሔር በአንድም በሌላ በየትኛውም መንገድ መጥቶ ይህንን የሞት ፍርድ ይህንን አደገኛ ነገር በእናንተ ላይ የታወጀውን ነገር በእናንተ ላይ የታሰበውን ነገር ሊገለብጠው እንደሚችል ስለምታምኑ መርዶኪዮስ እንዳለው መዳን ለአይሁድ በአንድ ሆነው ከሌላ ይመጣል ብሎ እንደተናገሩ መዳን እንደሚሆንላችሁ ስታምኑና ስታረጋግጡ ሃማ ያስፈራችሁም። ስለዚህ ነው በእግዚአብሔር ላይ ታመናችሁ፣ በእግዚአብሔር ላይ ተደግፋችሁ እግዚአብሔር ከታወጀው ነገር በእናንተ ላይ ከታሰበው በእናንተ ላይ ሊሰራ ከታቀደው ብቻ አዳኝ እንደሚልክላችሁ እንደሚያድናችሁ አመናችሁ የተቀመጣችሁ። በእርግጥም እግዚአብሔር ለእናንተ አዳኝ ይልካል። እግዚአብሔር ለእናንተ የምትድኑበት መንገድ ያመቻቻል። ልባችሁ ይበርታ፣ አትናወጡ፣ አትስገዱ፣ እጅ አትስጡ፣ አትታጠፉ። በያዛችሁት እውነት ጽኑ፣ በዛው መንገድ ላይ ቁሙ። እግዚአብሔር ለናንተ መዳንን ያደርጋል። እግዚአብሔር ለእናንተ ትድግናውን ይገልጣል። ለሃማ አይሰገድም። መርዶኪዮስ ያንን ሁሉ ነገር ሃማ የጠበቀው ይሰግድልኛል ብሎ ነው። ካሁን ካሁን ግንባሩ ይታጠፋል ብሎ ነው። መርዶኪዮስ ግን አላደረገውም። አዎ የሞት አዋጅ አውጅሃል። አዎ ልትጨርሰን ነው። አዎ ልታስገድለን ነው። በጀት ተሰጥቶሃል። ቀለበት ሁሉ ንጉሡ አውልቆ ሰጥቶሃል። የፈለግከው ነገር ተደርጎልሃል። ግን የምነግርህ አንድ ነገር አለ፣ አይሁድን ልታጠፋ አትችልም። አይሁድን በዘመናት ሁሉ እየታደገ ባህር ከፍሎ፣ ወንዝን ከፍሎ ያሻገረ እግዚአብሔር ያችን ክፉ ምድረ በዳ እንዲያሻግር እንዲሻገሩ ያደረገ እግዚአብሔር፣ በጠላት እጅ አሳልፎ ያልሰጠ እግዚአብሔር ግንብ ገልብጦ ወደ ተስፋይቱ ምድር ያስገባ እግዚአብሔር ዛሬ ከአንተም አዋጅ ያድነናል ብሎ ዛሬም ከአንተ አዋጅ ይታደገናል ብሎ መርዶኪዮስ እዛው ተቀምጦ በእግዚአብሔር ላይ ታመኑ ልቡን አጽንቶ በእምነት ጌታን እንደተጠባበቀ ልክ እንደዛው ጽኑ፣ በርቱ። ለሐማ አይሰገድም፣ ለሐማ እጅ አይሰጥም፣ ለሐማ ፍጽሙ ግንባር አይታጠፍም። መዳን ለእናንተ ነው። የእናንተን ጽናት ሲያይ የእናንተን ትረምብል አለማድረግ፣ አለመናውጥ፣ አለመናጋት፣ አለመብረክ ምክርክ አይቶ የሚረበሸው ራሱ ሃማ ነው። የሚታወቀው ራሱ ሃማ ነው። የሚበጠበጠው ራሱ ሃማ ነው። ስለዚህ ላደፋፍራችሁ በርቱ፣ በርቱ። እግዚአብሔር ታሪክን ይገለብጣል። እግዚአብሔር ይገለጣል። እግዚአብሔር ይመጣል። ይቀይረዋል። ሃማን ይደፈዋል። እናንተ ግን ጽኑ፣ እናንተ በርቱ፣ እናንተ ቁሙ፣ አትናወጡ፣ ጽኑ። ኢየሱስ ክርስቶስ ጌታ ነው። በዚህ መልእክት እንደተባረካችሁ ተስፋ አድርጋለሁ። በሚቀጥለው ጊዜ ምዕራፍ ስድስትን እናያለን። አትናወጡ፣ ጽኑ። ጌታ ከእናንተ ጋራ ነው። ጤና ይስጥልኝ።